ባለ መሰናዶችን በ240 ዓመተ ሂጅራ በመካ ከተማ በችግርና በመከራ ሲኖር ስለነበር ረሃብተኛ ሼህ ልብ የሚነካ የህይወት ገጠመኝ ልናወጋችሁ ወደድን። ቪዲዮን ላይክ በማድረግ እየጀመራችሁ ለሁሉም ሙስሊም እንዲደርስ የበኩላችሁን አስተዋጽኦ ወጡ። እንዲሁም ሰብስክራይብ በማድረግ የሻድ መልቲሚዲያ ቤተሰብ ይሁኑ። መልሚዲያ ፕሮዳክሽን ረሃብተኛው ሼህ። የታሪኩ ዘጋቢ ታላቁ መፈሲር ኢብኑ ጀሪር አልጠበሪ ናቸው። ጊዜው 200 ዓመት ሂጅራ ሲሆን ቦታው መካ ከተማ ነው። በቦታው ከተሰበሰቡት ሰዎች መካከል ከኮራንሳ የሆነ አንድ ሰው ድምፁን ከፍ በማድረግ ሁጃጆች ሆይ አንድ ሺ ዲናር ጠፍቶብኛል፣ ያገኘ ሰው ካለ ለአላህ ሲል ይመልስልኝ፣ ምንዳውን ከአላህ ያገኛል ሲል ጮኸ። ይህን የሰማው የሰሙ አንድ አዛውንትም አንተ ኹራሳንዮይ፣ ጊዜው ቸነፈ የበዛበት የአካባቢው ነዋሪም ደሃ ነው። ምናልባት ገንዘብህን ሀላልን እንጂ ሀራምን የማይሻ ሰው እጅ አርፎ ሊመልስልህ ቢመጣ ወረታውን በምን ትከፍሏለ በማለት ጠየቀው። ኩራሳንዩም እሱ ምን ያህል ይጠይቀኛል ሲል መልሶ ጠየቀ። አዛውንቱም አንድ መቶ ዲናር ሲል መለሰ። ኩራሳንዩም አልሰጠውም፣ ነገ አላህ ፊት እፋረደዋለሁ ሀቄን አሳልፈ ያልሰጠም ለማለት ቁርጥ ያለ መልሰተው ተለያዩ። ዲናሩ አዛውንቱ ጋር እንደሆነ በመጠርጠር ሲከታተሉት ነገሩ እንደጠረጠሩት ሆኖ አገኙት። አዛውንቱም አቡጋያስ ይባላል፣ በጣም ድሃና ብዙ ቤተሰብ አባላትን የሚያስተዳድር ሰው ነው። ቤቱ በመግባት ለሚስቱ ባለዲናሩ ተገኝቷል ለመለሰው ነው ሲል ይነግራታል። ሚስቱም አቡጋያስ ወይ ለሀምሳ ዓመታት በችግር ኖርሃል አራት ሴት ልጆች፣ ሁለት እህቶች፣ እናትህና እኔ እንዲሁም አንተ ዘጠነኛ ሆነ። ችግር እየተፈራረቀብን ነው። እባክህ አትመልሰው፣ አብላን፣ አጠጣን፣ በደንብ አድርገህ አልብሰን፣ ሀብታም ስትሆን ብድሩን ተመልሳለህ በማለት ተማጸነችው። አቡጋያ ስም የሰማንያ አራት ዓመት ሽማገሌ ከሆንኩ በኋላ ሀረም በልቼ አካሌን በጀሀነም እሳት የማጋልጥ አልፈልግም በማለት ይመልስላታል። በንጋታው እንደተለመደው ኩራሳንዩ ውጃቶች ሆይ አንድ ሺ ዲናር ጠፍቶብኛል። ያገኘ ሰው ካለ ለአላህ ሲል ይመልስልኝ፣ ምንዳውን ከአላህ ያገኛል ሲል ጮኸ። አዛውንቱም አቡጊያስም እንደ ትላንቱ ነግሬ ነበር እኮ፣ ጊዜው ቸነፈር የበዛበት የአካባቢው ነዋሪም ድሃ ነው። ምናልባት ገንዘብህን፣ ሀላልህን እንጂ ሀራምን የማይሻ ሰው እጅ አርፎ ሊመልስልህ ቢመጣ ወረታውን መመለስ አለብህ ይለዋል። ኩራሳንዩም ከአቋሙ ንቅንቅ ሊል አልቻለም። በሶስተኛው ቀን ሁራሳንዩ እንደተለመደው ሲጮሆ አዛውንቱና ድሃው አቡጊያስ ጎተት አደረገውና ተከተለኝ፣ ገንዘብህን መልሽልህ በሰላም መተኛት ትፈልጋለሁ በማለት ዲናሩን ሊመለስለት ወደ ቤቱ ይዞት ሄዳል። ይህኔ የታሪኩ ዘጋቢ ኢብኑ ጀሪር አልጠባረይ ከኋላ ይከተሏቸው ነበር። ቤቱ እንደደረሱም ለእኔም አላህ አለልኝ፣ ለእስካሁኑም ይቅር በለኝ በማለት ዲናሩን ይመልሱለታል። ሁራሳንዩም ዲናሩን እየተቀበለ አባቴ ሲሞት አደራህን ምንም ሳይሸራረፍ ሙሉን መካ ካሉ ነዋሪዎች የመጨረሻ ድሃ ለሚባሉ ሰው ስጥልኝ ብሎ አደራ ጥሎብኝ ነበርና፣ እነሆ መካ ላይ ካንተ የባሰ ድሃ ላይ የሁምና አንድ ሺህ ዲናሩን ውሰድ በማለት አቀበለው። ክስተቱን በቅርብ ርቀት ይከታተል የነበሩት ዘጋቢያችን ኢብኑ ጀሪር አጠባሪ የድሃው አዛውንት ፊት ላይ የሚነበበው ደስታ ሳይ የኔም ደስታ ወደር አልነበረውም ይሉናል። ኢብኑ ጀሪር ከቦታው ለመሄድ ሲነሱ አዛውንቱ አቡጊያስ ተከትለ አስቆማቸውና እዚህ የምታየን እኔና ቤተሰቦቼ ለበርካታ ዓመታት ሰላት እንሰግድ የነበረው ሰውነቴ ላይ የሚታየውን ውትቱ ጨርቅ ተራ በተራ እየተቀያየርን ነበር። ነገር ግን አንድም ቀን ሀራም በልተን አናውቅም። ያው አላህ ዛሬ ካሰን አንተም የደስታችን ተከፋይ መሆን አለብህ በማለት መቶ ዲናር ጀባ አሏቸው። ኢብኑ ጀሪርም ይህ አንድ መቶ ዲናር ለሁለት ዓመታት ኢልም በመፈለግ ሂደት ላይ በቂ ወጪ ሆኖኛል ሲልም ተደምጧል። ከ16 ዓመታት በኋላ ወደ መካ ስመለስ አዛውንቱን አፈራለኩን አዛውንቱም ሆነ ቤተሰቦቹ በሙሉ ሞተው ሁለት ሴት ልጆች ብቻ እንደቀሩ ሰማው። ነገር ግን ሁለቱም ታላላቅ ሰዎችን አገብተው በመልካም ኑሮ እየኖሩ አገኟቸው ይላሉ። የዛሬው ፕሮግራማችን ይህንን ይመስል ነበር። ኢንሻአላህ ከታሪኩ ብዙ ነገሮች እንደምትማሩ ተስፋ እናደርጋለን።